ለምንድን ነው ሁለት መስቀል ያደረከው? ኧረ ምንድን ነው እንደ ነው የምትቀባው? ምን ምን ምንድን ነው የምትቀባው? አቤት ኑ ኑ፣ በዛ ጋ ኑ ኑ ኑ! ፍቅር ባባ ሽልማት አለው። የመጣ ምንሽ ነው? ምንሽ ነው? ወንድሜ ወንድምሽ